ታገቢኝ ያለሽ ወይ ጥያቄ ነው ወይስ ደግሞ ልትሞሸሩ ነው? ዛሬ ፉአዲና ሶፊ እንግዲህ በዚህ መልክ መጥተዋል ማለት ነው፣ በዚህ መልክ ብቅ ብለዋል። ታገቢኝ ያለሽ ወይ ነው ወይስ ደግሞ ልትሞሸሩ ነው? ልጅ ቶፊቅ ደግሞ አረግዛልት እያለ ደግሞ ያችን ይዞ የሆነ ይላል ማለት ነው። ብቻ ምንቅንካችሁ ነው የወጣው ማለት ነው፣ ምንቅንካችሁ ምንቅንካችሁ ወጥቷል እውነት ለመናገር እኛ ሶፊ ሁሌም ደስ ይበልሽ። ይሄን ነው የምፈልገው፣ ደስተኛ ሆኚ። አገባችሁ መቼም ይሄ ልንጋባ ነው ሳይሆን ያው ማስታወቂያ እየሰራችሁ እንደሆነ ማንም ሊጠፋው አይችልም ብዬ ነው ማስበው እንጂ እንደዚህ እኔ በፍጹም እንተናለለም አላም እንመላለሁ ሰላም እንዴት ናችሁ ደህና ናችሁ ወይ አይ አለም ነኝ ለዚህ ቤት አዲስ ከሆኑ ቤተሰብ ይሁኑ ነው አብረው ይላሉ አመሰግናለሁ ፍቅራችሁ ይብዛልኝ አመሰግናችኋለሁ በአዲስ መጥቻለሁ ጠፋ ብያለሁ አዎ በአዲስ መጥቻለሁ ዛሬ ሶፊ ሶፊና ፉፉ ሊሞሸሩ ነው ልበላችሁ አይደል አለብሽ ዛሬ ነው ዛሬ አለም ዛሬ ነው ዛሬ እንግዲህ ወደ መሞሸሩ እየገቡ ነው ማለት ነው ማንኛውም የመሻችሁ ዩቲብ እንደዚህ ካልሆኑ ማፍ ይዶራል አይኖ። እና በደንብ ስሩ፣ በርቱ፣ ጠንቅሩ። አላማችሁ ይግባችሁ እስከምትደርሱ ድረስ ያው መስራት ግዴታ ስለሆነ በደንብ ስሩ። አብን የሚባለው አዎ፣ በደንብ ስሩ። አላማችሁ ግባችሁ እስከምትደርሱ ማለት ነው። እና እንግዲህ ሶፊ እንደዚህ በአእምሮባት ብቅ ብላለች፣ እንዲ እርሱም ሱፍ ለብሷል። ኦ ማይ ጋድ ዛሬማ ያበደ ነው፣ ያበደ ነው። በቃ ሰርግ ጠብቁ። ባለፈው ለት ሽማግሌ ተልኮ ነበር። ዛሬ ደግሞ አስራ አምስት ቀን ሳይሆነው ሰርኩ ማለት ነው። ቡድ ጉድ እኮ ነው እንዲያው። አንዳንዴ ቆም ብለን ስናስበው ይገርመኛል። ለማንኛውም ይመቻችሁ በእውነት እኛም ፈታ እያደረጋችሁ ነው። እኛ ምን አገባል ማየት ነው። እኛ ሰምታችኋል አይደል? እንዴ ለማንኛውም መልካም ሆኑላችሁ። ባይ ባይ። ወዳችኋለሁ። አይን አለም ነኝ።